ታድለዋል። ያንተ መስለሚያዩ ሰዎች፣ እስቲ ትንሽ ነገር ኡስታዝ። በኋላ ለስማስ ነው። አይኔ ምንም የምናገረው ነገር የለም። እና እኔ አንዳንዴ ባላወቅኩት እስልምናን ሁላ ምልበት ሁላ ጊዜ ነበረ፣ ማለት ሲያንቀለቀለኝ ምንድነው እንደዛ አይነት ነገር ያስገባኝ? ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ እኔ ያው ከሀገር ውጭ ነው የምኖረው የዛሬ 11 ዓመት አካባቢ ላይ ነው 11 12 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር በዛን ሰዓት ኢትዮጵያ ውስጥ ነው ኡስታዝ ዋይደር ነው ኡስታዝ ሀምዛ የሚባሉ አሁን ኡስታዝ ማመር ከድር የምትላቸው ማለት ነው ሌሎቹም ሌሎችንም ነበሩ በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ በጣም ይሰሩ ነበር። መሬት ላይ በአንድ ቀን አዳሜት ሁሉ እየሄዱ ይሄዱ 500 ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበረ። ከዛ በኋላ ምንድነው ማድረግ ያለብን ሲባል ጉሩፕ ተፈጥሯል ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ኦንሊ ሰስ አራቱም ያለበት ጉሩፕ ገባን ስራ መስራት ጀመረን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው እየሳበኝ ነውና፣ በጣም ነገርኳቸው። በጣም እየተበጠበጥኩኝ ነው፣ እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናም ብዬ ከደንኩት። በቃ አያገባኝም ስለ ቁርአን ምናም ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃሙሚን ምናም የመሳሰሉት ደግሞ ሌላ ሌላ ነገር ይነግሩኛል። ያለ እድሜ ነበር የምንጠራራው የነበረው። በወቅቱ በጣም እጠይቃለሁ። ባይብል ኦሪጂናል አውቶግራፊ የለም የሚባለው፣ ባይብል ማንስክሪፕት ዲፈረንስ አለው፣ ኬት ብሮክን ቼን አለው፣ የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ ቫቲካንስ፣ አሌክሳንደርስ፣ ኤፍሬም የሚባሉ አምስት ሺህ ስምንት መቶ የሚያክል ማንስክሪፕት አለ እና ኬት እንደመጣሁ እንትኑ ሶርሱ ራሱ አይታወቅም። በጣቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁራን ማጥናት ጀመርኩኝ። ከዛ ቁራን ማንበብ ጀመርኩኝ። ከዛ ሐዲስ ማንበብ ጀመርኩኝ። ተፍሲር ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛ ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው፣ ሌላ ነው ውስጤ ነበረው። በቃ ትግል፣ ትግል። ቤተሰብ የምላርገው ጎረቤቶቼ የምላርጋቸው ጓደኞቼ የምላርጋቸው አብሮ አደጎም አብሮ አደጎቼ የምላርጋቸው ምንድነው? እንዴት ነው ማድረገው? የክላስሜቶቼ ምንድነው የምለው ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። ዝም ብዬ እንትን እባክናለሁ ቁርአንን ግልጥ ሳደረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ ሱረቱ ጁራት ምዕራፍ 49 ቁጥር 13 ላይ አረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛኮ አላህ በቁራን ውስጥ ተናግሮ አያውቅም ሲል ነበር የነበር ነው። ቁርአን ያላ ንግግር ነው ሰውኛ ዘይቤ። አነበብኩት አነበብኩት አምስቴ ነው ከጫፍ ከጫፍ ያነበብኩት እኔ በሕይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዛ ጥረስ ከራ ዮሐንስ ጥረስ ያርኩኝ አስር አንብቤዋለሁ ምናምን ተውት። በአማርኛ ብቻ ነው የምነግራቸው። ቁርአንን አምስት ጊዜ በአማርኛ ከጫፍ እስከ ጫፍ ከሱረቱል ፋቲሃ ጀመርና ምን ነው ባላወኩት ቁርአንን በቀረብኝ ምን ነው ሙስሊሞችን እያወኳቸው ስለ እስልምና በውጪ አርካኑን እስላምና አርካኑን ኢማን እያልኩኝ የተሰማኝ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ ዝም ብሎ ይስባል ስትል ነበር። አይለቃችሁም ከጀመራችሁት አይለቃችሁም። በቃዬ ነው ያለው። እውነታ ማለት ነው ማረኮ ያስቀርራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱ ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል፣ እንደሚያሸንፍ አይተናል። የብዙዎች ሰዎችን ህይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል እመኑኝ፣ የጊዜ ጉዳይ ነው። ቃል ቃል ምንም ነገር ብታደርግ እኔ እንትን አላትም፣ እንኳን ተዋት ቃልና ትንሿ ትንሿን አሁን በቅርብ ቀን ማናገር ጀምር ያለው ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ። ለሃም ይሁን ምን ይሁን አላውቅም፣ አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ አላና አላህና መልእክቴን ትሳደባለች ምናምን አምናሉኝ። እኔ አሁን ላይ ተውኝ። ትን ትንሿ የምትባለው አሁን አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ አይደል? የጊዜ ጉዳይ ነው ኢንሻአላህ። ብዙ ሰዎች ነጻ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው አሁን ቃል በትሏት የኢየሱስን አምላክነት ግጄ ምናምን ነገር በኢየሱስ ምናምን ልትላችሁላት ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ፣ አይደለም ቃል ብቻ አይደለም። ብዙዎች በእንደዛ አይነት ነገር ውስጥ በይሉኝታ አጥር፣ በይሉኝታ ውስጥ ተሸማቀው፣ ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል፣ ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም። ጉዳያችን የቲፎዞ ጉዳይ አይደለም፣ ፖለቲካ አይደለም እዚህ የተቀመጠ ነው። ወይም ደግሞ ቢዝነስ ማንሆነን ስለ ቢዝነስ አይደለም እያወራን ያለነው። እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃነም ጉዳይ ነው። ጉዳዩ ቁጭ ያል ነው። እዚህ ጊዜያችንን ያባከንተ የምንለው አጅር እናገኝበታለን ካላ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም። በዚህ አይነት ጉዳይ ሌላ እንደዚህ እንደዚህ ሙድም አይደለም ፎሎ ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት በቆሎ ተክላችሁት ዓመት እንትን ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያውቀው እዚህ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላ ኢላሀ ኢላላህ ብላችሁ ገመዱን ይዛችሁ ከጀሃነም ነጻ እንድትሆኑ ነው አይደለም። ሩቃት ትይዱ ቃል አጠገብሽ፣ ዘመድሽ፣ ምታውቂው ጎረቤትሽ ሄደሽ ልጠይቂው አልጋ ላይ ሆኖ ቢያካስት በታገኙ ውስጤ ሰላም አይኖረውም። ትታመሚያለሽ። አብረሽ ሰዎች ጋሃነም ይገባሉ። ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባለን እየተነገረን እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍ እንተኛ እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን እኛ የጣፈጠውን ይህንን ቅርጽና ይዘቱን ጣሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው፤ እንጂ ቤታችንን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበር። እና ቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም። ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁርአንን ባላቀው ይሻለኛል ያልኩት የሆነ ሰዓት ላይ ባላቀው ይሻል። ኦኬ ቁርአንም ባላቀው ይሻለኝ ነበረ። ቁርአንም ማውቄ ግን ውስጤን እንትና አለ። በቃ ብዙ ነገር የሚያሳጣው ቤተሰቦቼን አጥቼበታለሁ፣ ጓደኞቼን ጓደኞች አጥቼበት አለሁ አብሮ አደጎች አጥቼበታለሁ። ብዙ ነገር የሚያጣውበት ነው። ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላይላህ ኢላላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አለ። የቁርአኑነት ቁርአን የአምላካችን የአላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላይ ለሀይል ለአና ከእኔ በቀር ሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃዕንና ፈዐልና እያለ ፈጠርን ሠራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በእኛ እኛ፣ እንዴት ደውዓ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ አንተ እያለ እራሱ በሁለተኛ መደብ እንዴት በጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላውን ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል፣ ቁሉ በሉ እያለ ህወ፣ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረውን የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተረክላለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁርአን ላይ ያለው እንድታውቁት ወደፊት ያለውን የቅያማ ቀን ሁሉ ሳይቀር ጀነትና ጀሃነም ወደፊት የቅያማ ቀን የጀነ ሰዎችና የጀሃነም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ጋይብ የሆኑት የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን አንድ ሶስተኛው ትረካ ነው ከሶስት ነው ጥንት የነበረውንና ወደፊት የሚሆነውን የሚተረክ ነው የያዘው። ቁርአን አንድ ሶስተኛው አቂዳ ነው አንቀጸ እምነት ነው። ቁርአን አንድ ሶስተኛው ፊቂ ነው ሙሐከማት ነው፣ ሕግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኖት፣ ለክርስቲያኖች ማስተላለፈው መልዕክት ይሄ ነው።